በግልጽ እያየችው በፊቱ አቆመ። ንግሥት ሊንም ይህን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞ ተንቀጠቀጠች። መልአኩም እንዲህ አላት። ዕሌኒ ሆይ አትፍሬ አትደንግጭም። እኔ ላጠፋሽ የመጣው አይደለም ላድንሽ ልብሽንም ደስ ላሰኘው ነው እንጂ አላት። ዕሌኒም ጌታ ሆይ አንተ ማን አለችው? እርሱም እንዲህ አላት፣ አካላዊ ቃል ከርሷ እንዲወለድ በሁለቱ ወገን ድንግል የምትሆን ማርያምን የምስራችን እግር ኋት ገብርኤል ነኝ አላት። ዕሌኒም የእግዚአብሔር መልአክ እንደሆነ በአወቀችና በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ። ይህንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩና ስለ ዝናው ተመቂተው ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታውን አሳየኝ አለችው። ያ መላአክም ንግሥት ዕሌኒን መልሶ የጌታ መስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ ቅህ በአባቱ ሬና በስልጣን በልዝና እያለ በዚች በዚህ አንቺ በምትጠይቅኝ መስቀል ላይ ተሰቅሎ መላክም ወትዲያ ብሎስ ሊቋቋመውና ወደ እርሱ ሊተላለፍ የማይችልም ሊተላለፍ አይቻለም እና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ ዕፀ መስቀሉን ነገር እኛ የመላእክት አንድነት ማይበር መርምሮ መረዳትና ድርሱም እርሱን ማወቅ ተስሞናል ብሎ ምልስ እናት ንግሥት እሌኒም መላኩን ስልጣንና ችሎታውን ትነግረች ዘንድ የምትፈራ ከሆነ ክፎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳየኝ አለችው የመላእክት አለቃ ቅዱስ ገብርኤልም ለንግሥት ኤሌኒ መልስ ወደ አላት የጌታ የክርስቶስ መስቀል ክፎች አይሁድ የቀበሩበትንና የደፈኑበትን ቦታ እነግር ዘንድ የተቀበረበትንም ቦታውን አሳይ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም ስለዚህ ክፎች አይሁድ የቀበሩበትንና የደፈኑበትን ቦታ እኔ አልነግረሽም፣ አላሳየሽም፣ አልገልጥልሽም። ነገር ግን እሊያ አይሁድ ያመጧቸው ስማቸው ኪራኮስና አምኖስ የሚባሉ አንቺም ያሰርሻቸው ሁለቱ አረጋውያን ከመጀመሪያው እስከ መጨረሻው እነርሱ ያውቃሉ። እስከሚነግሩሽ ድረስ አጽነተሽ መርመሪያቸው በረሃብና በጥም ብዙ አሰቃያቸው፣ በኋላ ይነግሩሻል፣ አላት። ይህንን ነገር ለንግሥት ሌኒ ከነገራት በኋላ ያ ከልወር እግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ አረገ። ከዚህ በኋላ ንግሥት ዕሌኒ እነዚያን ያሰረቻቸውን አረጋውያን ያድምጧቸው ዘንድ ወጥ ያመጧቸው ዘንድ ወታደሮቿን አዘዘቻቸው። ወታደሮቹን ኪራኮስና ሚኖስን ሁለቱን አረጋውያን አጥተው በፊቷ አቆሟቸው። ንግሥት ዕሌኒም ባየቻቸው ጊዜ እንዲህ ስትጠየቀቻቸው መረመረቻቸውም፣ አባቶች ሆይ አባቶቻችሁ ወደ የት እንደቀበሩ ስለ ጌታ ክርስቶስ መስቀል ንገሩኝ ያለቻቸው ነገር፣ እነርሱ ግን አይሁዳውያን ስለሆኑ የሚዱንበትን እውነት ነገርን አልነገሯትም፣ እንዲህ ሲል መለሱላት እንጂ እመቤታችን ወይ ስለ ጌታ ክርስቶስ መስቀል እኛ ምንም አናውቅም፣ አባቶቻችንም ክርስቶስንም ቢሆን አልሰቀሉም፣ መስቀልንም በምድር ውስጥ አልቀበሩም ሲሉ መለሱላት። ንግሥት ሌኒም እንዲህ ስትል መለሰችላቸው። የጌታ የክርስቶስ መስቀል የተቀበረበትን እናንተ ታውቃላችሁና ንገሩኝ አለቻቸው። ዳግመኛ እኛ አናውቅም አሏት። ሌኒም አባቶች የተቀበሩበትን ልጆች አያውቁምን? አለቻቸው። ይህንን ብላ በጨለማ ቤት ውስጥ አስገብታ አለን አረጋው ያል በዛንጀርና በእግር ብረት እግሮቻቸውንና እጆቻቸውን አሰረቻቸው ለሞትም እስኪደርሱ ድረስ በረሃብና በጽምዕ አስጨነቀቻቸው። ረሃብና ጽምዕ በጸናባቸው ጊዜ እነዚህ አረጋውያን ንግሥት ቤታችን ወይ በረሃብና በጽምዕ ተሰቃይተናልና ነፍሳችን ከስጋችን ሳትለይ እህል ውሃን ስጪን፣ አባቶቻችን የጌታ ክርስቶስን መስቀል እንዴት እንደቀበሩት ፈጥነን መቅረሻ ዘንድ አሏት። ንግሥት እህልና ውሃ የሰጧቸው ዘንድ አገልጋዮቿን በልተውም ከጠገቡ በኋላ የጌታ የክርስቶስን መስቀል አባቶቻቸው የከበሩበትን ቦታ ቢነግሯት ሌሊ ጠየቀቻቸው። እነርሱም በልተው ጠጥተው ከጠገቡ በኋላ ንግሥት ሌሊን እኛ ስለ መስቀል አናውቅም አባቶቻችንም በምድር ውስጥ መስቀልን አልከበሩም አሏት። ዳግመኛም ንግሥት ሌሊ እጆቻቸውንና እግሮቻቸውን በሰንሰለት ተዛንጅራ አስረው በጨለማ ቤት አኑሮ በረሃብና በጽም እንደ ቀድሞ ያስጨንቋቸው ዘንድ ጭፍሮቿን አዘዘቻቸው። ጭፍሮቿም ንግስት ዕሌኒ እንዳዘዘቻቸው ይህን በእነሱ ላይ አደረጉ። እነርሱም በረሃብና በውሃ ጥም እጅግ ተሰቃዩ። ሁለተኛም ንግስት ዕሌኒን እመቤታችን ሆይ ነግሪሽ ዘንድ ጥቂት ውሃ ስጭን። አባትርሷም የጌታ ክርስቶስ መስቀል የተቀበረበትን አስቀድማችሁ ሳትነግሩኝ ምንም አልሰጣችሁም አለቻቸው። ሊህም አረጋውያን ኪራኮስና ሚኖስ በጨለማ ቤት ውስጥ ታስረው እጅግ በጽናው ጊዜ ረሃብና ጥምን በጸናባቸው ጊዜ የእሌኒ ንግስት ጭፍሮች እንዲህ አሏቸው። በዚህ መከራና ስቃይ ነፍሳችን ከስጋችን ሳትለይ ከዚህ ጨለማ ቤት አውጥታችሁ ወደ ንግስታችሁ አድርሱን አሏቸው። ጭፍሮቹን በዚያ ጊዜ ከጨለማ ቤት አውጥተው በአልጋ ተሸክመ ወደ ንግስት እሌኒ ያደረሷቸው። ያን ጊዜ ንግስት እመቤታችን ሆይ ነግሪሽ ዘንድ ስሚን አሏት። በዚያን ወራት እኛ ታናናሹ ሳለን የአባቶቻችን አባቶቻቸው ሲናገሩ ከእርሳቸው ጌታ ኢየሱስን የሰቀሉበት ቦታ ስሙ ቀራንዮ ነው። ይህም ቦታ ግቦታ በሚባል በጎልቦታ ቦታ ቀበሩትና በሦስተኛው ቀን ተነሳ። ጌታ ኢየሱስንም በቀበሉበት ቦታ ግቦታ በሚባለው ይህም ጎልጎታ ነው። የከበረ መስቀውን አባቶቻችን በዚያ ቀብረው ተቀበሩት ሲሉ ሰማን አሏት። ዳግመኛም ቼራኮስ ንግሥት ዕሌኒን እንዲህ አላት፣ የከበረ የክርስቶስን መስቀል አይሁድ ከቀበሩት በኋላ የኢየሩሳሌምን ሰዎች ሁሉንም ሕዝብ ታላቁንም ታናሹንም ቤታቸውን የሚጠርጉትን ሁሉ የቤታቸውን ጥራጊ ጉድፋቸውን በጌታ በኢየሱስ መስቀል ዕፀ መስቀሉ በተቀበረበት ጎልጎታ በሚባል ቦታ ወስደው በዚያ እንዲጥሉ አዘዟቸው። ይሉን ነበር አባት። ለንግስቱ ማረጋው ኪራኮስም፣ የጌታ ክርስቶስ መስቀል ተቀበረ ምን ያህል ዓመት ይሆነዋል? አለችው። ኪራኮስም ቅድስት፣ እንደምን እመቤቴ ወይ አንቺ ወደዚህ እስከደረሽበት ጊዜ 300 ዓመት ሆኖ ብሎ መለሰ ነው ብሎ መለሰላት። ሰዎችም ሁሉ በላዩ የሚጥሉት ጉድፋቸው ታላቅ ኮረብታ እስከሆነ ድረስ የኢየሩሳሌም ሰዎች ሁሉ የሚጥሉት የሚጠሉት ጉድፍ በሰው ክንድ አምስት መቶ ሀያ ከፍ ከፍ አለ። እመቤቴ ወይ፣ የጌታ ክርስቶስ የመስቀሉ ነገር እንዲህ ነው አላት። ንግሥት እሌኒም የጌታ ክርስቶስ መስቀል የተቀበረበትን በሰማች ጊዜ እጅግ ደስ አላት። በበዛትም በዛቱም ተነስተች እንደም ወሳም ዘድ ወደ ላይ ወደ ሰማይ አቀናች ሁሉቱ ደረቷንም እየደቃች እንዲህ ስትል ወደ እግዚአብሔር ማለደች። አቤቱ ያው እግዚአብሔር ልጅ ሰው የሆነ ከድንግል ማርያም ልጅ ሆ እየደከመች ያዘነችና የተከዘች ባሪያህን እርዳት፣ ፈጽሞ የከበረ መስቀል መስቀልንም ግለጽልኝ እኔ ከሩቅ ሀገር የከበረ መስቀል ለመፈለግ መጥቻለሁና እንደሆነና ጌታዬ ኢየሱስ ክርስቶስ ሆይ ለሚጠሩ የጠላቶች አጋንንትና አንተን ለሰቀሉ ፈጽሞ የከበረ መስቀል ለቀበሩ አመፀኞች አይሁድ መሳለቂያና መዘባበቻ አታድርገኝ ብላ ጸለየች። እንዲህም ወደ ልዑል አምላክ ጸልይና አስተለምኖ ወዲያውኑ በከበረ ደሚ የከበረ መስቀል የንግስት ወራት እሌኒ ሆይ ይገኝልሻል፣ ይገኝልሻል፣ ይገኝልሻል የሚል ቃል ሶስት ጊዜ ከሰማይ ሰማያች አገልጋይ እሌኒ ሆይ ከጥቂት ወራቶች በኋላ የፈለግሽውን ታገኛለሽ እና ፈጽሞ ደስ ይበልሽ አላት። ይህንም ነገር ከተናገራት በኋላ ያ ቃል ዝም አለ። ከዚህም በኋላ ንግስት እሌኒ ከእርሷ ጋር ያሉትን ሰራዊቶቿንና አገልጋዮቿን፣ የኢየሩሳሌምንም ሀገር ሰዎቹ ሁሉ እያንዳንዳቸው በአንድ ሰው ሸክም መጠን አንዳንድ ሸክም የወይራ እንጨት ያመጡ ዘንድ አዘዘቻቸው። የተራራ መጠን እስከሚያል በብዛት የወይራ እንጨት አመጡ። ከዚያ በኋላ ንግስት ሌኒ ይህን እንጨት በእሳት አቃጥሉት አለቻቸው። በመስከረሟ በወር አስራ ሰባት ቀን ብዙ ፍም እስከሆነ ድረስ አቃጠሉት። ንግስት ሌኒን በአንድ ግመል ጭነት መጠን የሚሆን ብዙ ዕጣን አምጥታ ከሰዓቱ ውስጥ ጨመረች። ጢሱም እስከ ሰማይ ወጡ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ምቴት ሰውጀል በዚያን እንደቀድሞ እንደ ቀስተ ደመና ሆኖ ሁለተኛም ወደ ንግሥት ሌኔ የመጡ አነ ለያ ሐዋርያ ጸርቃን ሰማይታትና ባህይታውያን እጣን ጨመሩ። ከሳቸውም በስጋ ሕይወት የመጡ አሉ። በአካል ነፍስ የነበሩ የመጡ አሉ። ያን ጊዜ የዕጣናቸው ጤስ እስከ ሰባተኛው ሰማይ ወጥቶ ወደ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር በመድረስ በስላሴ መንበር ፊት ሰገደ። ከዚህም ከዚህ የዕጣኑ ጤስ እንደ ቀስተ ደመና ሆኖ ተመልሶ የጌታ ክርስቶስ መስቀል አይሁድ በቀበሩበት በጎልጎታ ቦታ ተተከለ። ይህም ስሙ ኪራኮስ የሚባል አረጋዊ በናውዳ ተነስቶ ወደ ጎልጎታ ገሰገሰ። እርሱ በለመለመ እርግና ያረጀ ነውና ከባልንጀራው ካልኖስ ጋር ለሶስተኛ ጊዜ ጣንና አምጥቶ ከሳቱ ሲጨመረ ኪራኮስና ሚኖስ ሁለቱ አረጋውያን የጨመሩት የጣናቸው ጢስ እስከ ቀድሞ እስከ ሰባቱ ሰማይ እንደ ቀድሞ እስከ ሰባቱ ሰማይ ወቅቶ አንድ አምላክ ወደሆነ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር ፊት ሰገደ። ከዚህም እንደ ቀስር ምን አሁን የተቀበረበት መለስ አመ በመለስም ተተከለ። በመቃብር ሦስት መቶ አመት ያህል የክርስቶስ ጻ መስቀል ተቀብሮ በኖረበት ጎልጎታ ላይ ተተከለ። ንግስት እሌኒ ይህን ምልክቶችና እውነት የሆኑ ሥራዎችን ባይዋ ዳየችና በተመለከተች ጊዜ ድምጿን ከፍ አድርጋ እያለች ዘመረች እውነት በእውነት የጌታ የክርስቶስ ህፃ መስቀሉ ተገኘ። እውነት በእውነት ያለ ሀሰት የጌታዬ ኢየሱስ ክርስቶስ በላዩ የከበረ ደግሞ የፈሰሰበት መስቀሉ የተቀበረበት ቦታዊ ነው። እናንተም ሁላችሁም ለማዳን መድኃኒታችን ክርስቶስ በላዩ የተሰቀለበት መስቀል ቦታውን በመገኘቱ በልታና በአንድነት ደስ እያልን እናመሰግነው ዘንድ ከልጆቻችሁ ጋር አዳምና ሄዋኑ እናንተም እኛን ያድን ዘንድ መድኃኒታችን ክርስቶስ የተሰቀለበት የመስቀሉ ቦታ ነው ተገይቷልና ፈጽሞ ደስ እያለን በአንድነት እልል ማለት እናመሰግነው ዘንድ ሄኖክና ኖኅ ሆኑ። የመድኃኒታችን ክርስቶስ መስቀል በቦታው ቦታው ስለተገኘ በአንድነት ደስ ይለን ዘንድ አብርሃም ይስሐቅና ያዕቆብም መድኃኒታችን ኢየሱስ ክርስቶስ በላዩ ስለተሰቀለ ከተረገመ ዲያብሎስ እጅ ያስለቀቀው ያዳነን የጌታ የክርስቶስ የመስቀሉ ቦታ ዛሬ ተገይቷልና ስለተገኘ በአንድነት ፈጽሞ ደስ እያለን በእልልታ እናመሰግነው ዘንድ ከአዳም እስከ ዛሬ ያላችሁ ሁላችሁ ቅዱሳን፣ ጻድቃን ሁሉ አለኑ አለች። ከዚህም በኋላ ንግሥት እሌኒ ለአገልጋዮቿ እና ለሰራዊቶቿ የክብር ባለቤት የጌታ ክርስቶስ ህፀ መስቀሉ የተቀበረበት ቦታ ምልክት ይህ ነው አለቻቸው ዳግመኛ በመስከረም ወር በአስራ ሰባተኛ ቀን የጌታ ክርስቶስ ህፀ መስቀል በውስጡ የተቀበረበት እስከሚገኝ እጅግ ጥልቅ አድርገውም ምድሩን ይቆፍሩ ዘንድ ሰራዊቶችን እና ህዝቡን ሁሉ አዘዝቻቸው ጉድፋቸውን በላዩ ሲጥሉ የኖሩ ሁሉንም የአይሁድ ህዝብ ጉድፋቸውን እንዲጠርጉ የጌታ ክርስቶስን ዕፀ መስቀል አባቶቻቸው የቀበሩበትን የጎልጎታ ቦታን አፈሩን እጅግ ጥልቅ አድርገው ይቆፍሩ ዘንድ ደግማ ያዘዝቻቸው። ክብር ይዘውና ክብር ጽርግ ገንዘቡ የሆነ ጌታችን የኢየሱስ ክርስቶስ ይቅርታው ምሕረቱ፣ የክቡር መስቀሉ የክቡር መስቀሉ ሞገስ፣ የቅድስት እሌኒም የጉዞ አድካም የአባታችን